ሰላም አይደለም ወገን ዘመዴ እባክህ ንገረን። አልቻለም። መረጃ ነው፣ ዛሬ በአቡነ ተክለ ሃይማኖት ቀን ስድስት ኦርቶዶክሳውያን ተገለዋል። ጠፋ አይደለም፣ በእርሻ ላይ እያሉ የጤፍ እርሻቸውን እያጨዱ ባለበት ነው። ኦርቶዶክስ በመሆናቸው ምክንያት ማተብ በማሰራቸው ምክንያት ረሽነዋቸው ይሉት ይሄ የት ነው የተፈጸመው? የምትሉኝ ከሆነ በአርሲ መርቲ ወረዳ ከኦቦምሳ ወጣ ያለች የገጠር ቀበሌ ነች። ጋዶ ቀበሌ ትባላለች። ጋዶ ቀበሌ ላይ ስድስት ኦርቶዶክሳውያን በአጨዳ ላይ ያሉ የጤፍ ማሳቸው ላይ ያሉ ገላዋቸው በጥይት ደብድበዋቸው ሄደዋል። አሁን ሬሳቸው የሚገኘው እዛው ኦቦምሳ የተባለ ሆስፒታል ውስጥ ይገኛል። ስርዓተ ቀብራቸው የሚፈጸመው በነገው ዕለት ነው። የአርሲ ኦርቶዶክስ ኃይል መከራ እና ሰቆቃ በየዕለቱ እየጨመረ እየሄድ ነው ስንላችሁ በምክንያት ነው። እግዚአብሔር ደመ መስዋዕት አድርጎ ይቀበላቸው። ቸር ቆዩ። አይልን የኢትዮጵያው ገበዝ መሰጋድል ኮከብ የልዳው ሰማዕት የአድዋው ጀግና፣ ለእኛስ መመኪያችን ፍጡነ ረዴት፣ ያኔ የገደልከው ጨካኙ ድራጎን ይኸው ዛሬም አለ ሕፃን እየበላ። አንተስ አትፈርድም? ሰይፍህን አትመዝም? አንገቱን ልትቀላ። እባክሽን ድንግል እባክሽን ድንግል በታቀፍሽው ህፃን በእያቄም ውሃና በፈሰሰው ንባብ አባቶች ልመና ይህን ክፉ ማት መልሽልንና፣ ዳግም ደስ ይበለን ደግመን እንጽና። ተስፋዎች ናፋቂ ታቂ ህጻናት በደም ረሰረሱ። ምንዋል ድባ፣ ምንዋል ድባ፣ ዝምታሽ በረታ፣ ቁዘማሽ አየለ። ሰዓታት ቅዳሴው መውደቅ መነሳትሽ ከወዴት ቀለለ? የአቡይ መዘግዘግ የተክሊኬ እንባ ወዴት አለው? የንጦጦዋ ማርያም፣ የንጦጦዋ ማርያም፣ የግሸኗ ንግሥት፣ የጻድቃኔው አንቁ አትመጪም ወይ ዛሬ? ቤትሽ ተጠልለው አንቺን ሲናፍቁ አቤት አትይም ወይ? ነይ ድንግል ሲሉ ይሰርክ እየወደቁ አትለመኝም ወይ ሰላም ለኪ ሲሉ ሊቅና ደቂቁ? አንቺ ዝም ካልሽን አንቺ ዝም ካልሽን ታዛ እኮ የለንም። ማንባችን ተንዷል። ይፍታ የሚል ካህን ከቤተ መቅደሱ በውሹ ተሰዷል። ሳሊ ለነ ሚልሽ የቆሎ ተማሪው መንበሩ ስር ታርዷል። የቤተ መቅደስሽ ነጩ መጋረጃ በደም ተጨማልቋል። ጉልላትሽ ወድቆ ጉልላትሽ ወድቆ ካፈር ተደባልቋል። በአቶ ያለቅሳል። ሰላም ለኪና አፍቆት ባህቱ ያለቅሳል። እልፍ አመድ ነስንሶ ካህኑ ታርዶበት ገዳሙ ያነባል። ጽልመት ማቁል ለብሶ ዋሻው ለቅሶ ላይ ነው። ሀዘን ሰነጣ አጥቆት ባፈም ውስጥ አርሶ ልጆቹን ሚናፍቅ የሰላሙ ደብር ሀዘን ቀስፎታል። ቅዱስ የሚል ካህን ከመንበሩ የለም ክፉ ቀን ወስዶታል። አሜን የሚል ምዕመን ከጥላይ ስር የለም ውሾች በልተውታል። ተንሶ የሚል ዲያቆን መነሳት አቅቶት ከደጅሽ ተደፍቷል። ሰላም የሚለው ቄስ ሰላሙን ስላጣ ከመቅደስሽ ጠፍቷል። ማይበረ ስላሴ ማይበረ ስላሴ ዘመን ሱባኤሽ ከወዴት ወደቀ? ምኗዋ ምህላሽ ከደመናው በታሽ ቀረና ደቀቀ። ምንዋ ዝቋላ ምንዋ ዝቋላ መታገስሽ በዛ ዝምታሽ ረቀቀ። ጸሎት እግዚኦታሽ እንዴት ባለ ስራይ ከመንገድ ታነቀ። የመጓው ኮከብ መልአኩ ራኤል የምህረትን ጠበላ ትነዛልንም ወይ? የዘብሩ ዳኛ ከሚነደው እሳት አታድነንም ወይ? ከሶስቱ ሕፃናት የባሰነው ዛሬ በቤት የሚነደው እንደ ምናምንት የሚዘብተውን አንተው ተፋረደው አታድኝንም ሞይ አታድኝንም ወይ የጅሮዋ ንግስት ሰማዕቷ አርሴማ፣ አቅማችን ደክሟል፣ መታገስ አልቻልንም፣ ወድቀን አልከማማ ዘንባባ ሼት አለ ደሀ ደግ ሲበደል የምትቀጭበቱ ሲገርፋ ላየንም መንበር ሲደፈር ልጆች ሲሞቱ የስሪንኳናት እናት ስምሽን ስንጠራ ቶሎ ድረሽልን እሳት ሊፈጀን ነው ድርጣድስ ከቡናል አይልን ለይ የኢትዮጵያው ገበዝ መሰጋድል ኮከብ የልደው ሰማት ያድዋው ጀግና ለእኛስ መመኪያችን ፍጡነ ረድኤት ያኔ የገደልከው ጨካኙ ድራጉን ይኸው ዛሬም አለ ሕፃን እየበላ እንተሳት ፈርድም ወይ? ሰይፍህን አትመዝም ማንገቱን ልትቀላ እባክሽን ድንግል እባክሽን ድንግል በታቀፍ በታቀፍሽ ሰላም ሰላም፣ ውድና የተከበራችሁ የዚ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን በኮሜንት ስጡ። እንግዲህ በጣም በሚያሳዝን ሁኔታ ኢትዮጵያ ውስጥ እየተደረገ ያለው ነገር በሃይማኖት እያያችሁ ነው። የኦርቶዶክስ እምነት ተከታዮች እንግዲህ በአሩሲ ዞን እንግዲህ አሩሲ ውስጥ በየእለቱ በየቀኑ ኦርቶዶክሳውያን ህይወታቸው ያለፈ ነው በአሰቃቂ ሁኔታ ኦርቶዶክስ በመሆናቸው ብቻ ማለት ነው። እና ኢትዮጵያችን ወዴት እየደች ነው? አገራችን ወዴት እየደች ነው? ከእለት እለት ንጹሃን መስዋዕት እየሆኑ ነው። በጣም ያሳዝናል። በጣም ልብ ይሰብራል። ብቻ አቤቱ የሆነብንን አስብ የሚለውን ጸሎት መጸለይ እንጂ ሌላ ነገር ምንም የምንናገረው ነገር የለም። አቤትስ ለማን ይባላል? ወዴትስ ይጮሃል? ለማንስ ይነገራል? ለማንስ ይጮሃል? ያሳዝናል ህፃናት ሳይቀሩ በጥይት እየተመቱ የአዋቂውን ተውት ምንም የማያውቁ ህፃናት ዱዳዎችም እንደዚህ አይነት አሰቃቂ ሁኔታ እየደረሰባቸው ማዕተብ ያሰረ ሰው ኢትዮጵያ ውስጥ መኖር አይችልም ወይ ይሄ ምን አይነት ጊዜ ላይ ነው የደረስ ነው እኛ ኮ የትኛውም ሃይማኖት ጋር ተከባብረን ተዋደን እየኖርን ኢትዮጵያን ነን አሁን ላይ ግን ምን አይነት አዲስ ነገር እንደመጣብን ምን አይነት ጊዜ ላይ እንደደረስን ፈጣሪ ብቻ እሱ በምረቱ ይጎብኛል። የእውነት ለሞቱት ነፍስ ይማር። በጣም ያሳዝናል፣ ልብ ይሰብራል እየተደረገ ያለው ነገር። ሁላችንም ለአሩሲ ኦርቶዶክሳውያን ፍትህ ማለት አለብን። በገዛ ሀገራቸው ላይ እየተሰደዱ ህይወታቸውን እያጡ ነው። በማንነታቸው በሃይማኖታቸው ብቻ ማለት ነው እና በጣም ያማል የእውነት። ከኢትዮጵያዊነት የትኛውም ብሄር ብሄረሰብ የትኛውም ሃይማኖት ያለው ሰው ይሄን ሃይማኖት ማስወገድ አለበት ይሄንን እንደዚህ አይነት ቆሻሻን ነገር የአንዱን ሃይማኖት አንዱ በጣም ከባድ ነው። እኛ እንደዚህ አይነት ሁኔታ ውስጥ አይደለም ኢትዮጵያን ያደገችው። ኢትዮጵያ በየትኛውም እምነት በራሱ ተከባብሮ የሚኖር ነው። አሁን ላይ ግን የምንሰማው የምናየው በጣም ያሳዝናል። ፍትህ ለአሮሲ ኦርቶዶክሳውያን፣ ፍትህ እንበሉላችንም ድምጻችን እናሰማል።